ነገር ልንገርህ፣ ሌላ ቅጣት ቅጣኝ። ቶሎ በል፣ ስልክ እየደወለች ነው። እና ማርያም አንተ እኔ በማ በጅንኑ ነው የምፈራው። ችግር የለብኝም ግን ነው፣ አይደለም። ሌላ ቅጣት ቅጣኝ። እሱም ስራ ላይ ከሆነ ሊያነሳ ይችላል።

ኦኬ ኦኬ ኦኬ፣ እወድሻለሁ አይ ላቭ ዩ ዴዚ በላት። እወድሻለሁ ባይ። ኦኬ ኖ፣ እንደሱ አይደለም። እወድሻለሁ፣ አፈቅርሻለሁ በላት። የለ እግዚአብሔር እንደዚህ። ኦኬ ወይት ወይት ኦኬ፣ ዘጋችሁ። አይመለከተኝም። አልቀጣም፣ አልቀጣም፣ አልቀጣም። ኖ፣ አልቀጣም፣ አልቀጣም። ኖ ሌላ ቅጣት። እሺ፣ እኔ ምርጫ ስጠኝ፣ ምርጫ ስጠኝ። ኦኬ እንደዚህ እንዳወራው ታውረዋለች። አሁን እሱ ስራ ላይ ነው፣ ካነሳ እሞክርለታለሁ። የሰማሽያት ምግብ እየበላሁ ነው፣ እሞክርለታለሁ። ስራ ላይ ነው። ሁለተኛ ሻወርት ገቢያለች። አንደኛ ደውይለት ተቀጣ። ኦኬ ይኸው እደውልለት፣ አለው ካነሳ ችግር አለ፣ ችግር የለብኝም ካላነሳ። እኔ ለቅጣት ወስጃለሁ። አነሳም ካላነሳ ችግር የለውም። ስራ ሰዓቱ ነው እኮ አልኩህ። የማን ፎቶ አላነሳም እሱ ጋር አይደለም። አላነሳም ይኸው። አላነሳም ያ አላነሳም እንአነሳ ሳሳአነሳ ይው እየደወልኩለት እኮ ነው እእ ማርያምን ይኸው ይኸው አንስቷን ጆሮ እንድትብሽኝ እሱ አይደለም፣ እኔ ሌላ ጋር ነበር የደወልኩትኝ። አያነሳም፣ ይኸው። በእውነት ማርያምን ይኸው፣ አያነሳም። ሌላ ቅጣት አያነሳም፣ አሁን የሥራ ሰዓቱ ነው። አንስቷን አላነሳም፣ ሌላ ቅጣት ይኸው፣ አያነሳም

ወይ ሻወር ግቢ፣ ወይ ፎቶን አሳይ። ወይ አንድ አንበሳ ትልቁን አንበሳ ለምሳሌ የጅንኑ ፎቶ ያልሆነውን እዚህ ጋር ባረግልክ ልታመን ነው። በዚህ አይደለም የሚቀጣው በልጅሽ ሌላ ቅጣት፣ ወይ ወይ በጣም እኔ ካርድ ደግሞ አላስገባማ። እንዳታስገቢ ብሎኛል። ቀይርልኝ አሌክሳ፣ ወይ በማርያም ይንገርሽ። አሁን በዚህ በተናገርኩት ቪዲዮ ነው በላት ነበር። በዚህ በተናገርኩት ቪዲዮ ማሪያም ነገ እሷ ትሰደባለች። እኔ ቤት ሰዎች ይሰግቡኛል። እናቴ ትምት እያሉች ነው። ታያለሽ። እንዴት ነው ስልካ አላነሳኩ ብሎኝ ነው እሱ ፊልም ተራርግልኝ አሌክስ፣ ሀወይ ብማርያም እኔ እህትክ አይደለሁ። እህቴ ነሽ፣ በደንብ አውቃለሁ። እዚህ ዓለም ላይ ያሉ ሰዎች በሙሉ እህት ነው ወንድሞች ናቸው። ከሱ ጋር ተገናኝ፣ ይሄ ሌላ፣ እሱ ሌላ ነው። እሺ፣ አንድ መለያ እንጫወት። እሺ፣ እንዴት ይሁን? እኔ ኮ አሌክስ፣ እኔ ኮ ዝም ብዬ ላጫውትክ ብዬ እኮ ነው እኔ ለአንቺ ክብር ስላለኝ የራሴን ወደ ጎን ት ኦኬ፣ ችግር ካሜራ አድርጌ ላይቭ ላይ እኔ ሻወር ፈጣሪ ሆይ፣ በስመ አብ ወልድ በጣም ዱባይ ላይ ሚስማር ይዘንባል እኔ

እሺ እሱ ጅንኑ ስልክ አላነሳም። የጅንኑን አውጣና በጅኑ ቦታ ያውነክታት ሻወር። አንድ አንበሳ ዋኑፍ እየሰማ ነው። አንድ አንበሳ ትልቁን አንበሳ ማለት ነው። ወይም ደግሞ እዚህ ላይ እንትን አርግ ያለ እንደሚባለው ሞንኪ፣ ጥቢግ ሞንኪ። ብሮ ቅጣት አለሽ መርጠሽ። ምን አይነት ቅጣት እያለ ነው። ምንድነው ሞንኪ? አንበሳውን በታሪክ ማረክ ነበር። አሌክስ እኔ ልጫወት ነው የገባሁት። አንተ አሌክስ ጌጫናዳር እናትን ፊት አሳይ እዛ ሆነሽ ማረኝ፣ በቃ አንተ ምንድን ነው? በቃ ማረኝ። እኔ ጌመር ነኝ። ማርያም፣ ሁሉም ጊፍተሮች፣ ሁሉም ጊፍተሮች ጊፍተሮች ይላል። እን ሌላ ቅጣት። ማርያም፣ ሁሉም፣ ማርያም፣ ሁሉም ይደብራል ኮ ጊፍ ጌም የምጫወት ሰው አይደለም። የምትቀጣኝን ቅጣት እኔ ሻወራድ ድብ እንዴ? ኖ አልንከባለልም። እንደዚህ በቃ እንደዚህ እኔ ሴትነትን የሚፈታተን ቅጣት አትቅጣኝ። አይመለከተኝም። እኔ አንበሳ ሲወርድላቸው መተዳደሪያቸው እኮ ነው። እኔ እኮ መተዳደሪያ ይኳልል እና እንደ መተዳደሪያ ጉልበቴ ነው። አልንከባለልም፣ ግደለኝ። ዱቄት ልቀባ ይህን ዛሬ የተናገርኩት ማለት ነው ዩቱብ የሚከታተሉት እሱ ከተደረገ እኔ ያስጠፋልሃለሁ። ማርያምን ስንት ስድብ እንደሚመጣ እግዚአብሔርን። እንደዛ ከተደረገ እኔ ያስጠፋልሃለሁ። አንድ ሺህ አምስት መቶ ሰው ኩኛል። ተስማምተሻል። አያገባችሁም። ሰሜናዊት የተዋህዶ ልጅ ነኝ። አያገባሽም። አይመለከትሽም። እኔ ይ እና እዚህ ራቆቴ ነው